እንደምናደራችሁ ክቡራን ተመልካቾቻችን ከአዲስ ቀን ወደ ስፖርት መረጃዎቻችን አልፈናል። የኢትዮጵያ አትሌቲክስ ሻምፒዮና እንመለከታለን። ከ20 ዓመት እና ከ18 ዓመት በታች አትሌቲክስ ሻምፒዮና በድሬዳዋ ከተማ በትናንትናው ዕለት መከናወን ጀምሯል። የፍጻሜና የማጣሪያ ውድድሮችን በትናንትናው ዕለት የተካወኑበት ነው። ከ18 ዓመት እንዲሁም ከ20 ዓመት በታች በሚሳተፉበት ውድድር በ3000 ሜትር መሰናክል ትናንትና በሴቶች ዓለምናት ዋለ ከአማራ ፖሊስ ቀዳሚ ሆና አጠናቃለች። ከዛ ውጪ ኬናቱፋ ከኢትዮ ኤሌክትሪክ ሁለተኛ ደረጃ፣ ዘሪቱ ዳባ ከሸገር ከተማ በፍጻሜ ውድድር ከአንድ እስከ ሶስት ያለውን ደረጃ ይዘው አጠናቋል። ከዛ ውጭ በወንዶችም ድንቃ ፍቃዱ ከኢትዮ ኤሌክትሪክ ቀዳሚ ሆኑ አጠናቋል። ሀይሉ አያሌው፣ ጀማል ጁሃር ከኢትዮጵያ ስፖርት አካዳሚና ከኦሮሚያ ኮንስትራክሽን ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በጦር ውርወራ፣ ከፍታ ዝላይና ሌሎች ያሉ ለውርወራን የመሳሰሉ የውድድር መርሃ ግብሮች በትናንትናው ዕለት ተደርጓል። ዛሬም ተጠባቂ ውድድሮች እየተከናወኑ ይገኛሉ። የ10 ሺ ሜትር የወንዶች ፍጻሜ ውድድርም እንዲሁ እየተከናወነ ይገኛል። ከ20 ዓመት በታች ና ከ18 ዓመት በታች አትሌቲክስ ሻምፒዮናው ተተኪ ስፖርተኞች የሚፈሩበት፣ አዳዲስ አትሌቶች የሚገኙበት እንደሆነ ይታምናል። በአመቱ የኢትዮጵያ አትሌቲክስ ፌዴሬሽን በትኩረት ከሚያከናውኗቸው ውድድሮች መካከል አንዱ ነው። አሁን ደግሞ በድሬዳዋ ከተማ እየተከናወነ ይገኛል። ለ13ኛ ጊዜ ነው የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና እየተከናወነ የሚገኘው ከ18 ዓመት በታች ደግሞ ለአራተኛ ጊዜ በዚህ ዓመት በድሬዳዋ ከተማ እየተደረገ ይገኛል። ወደ እግር ኳስ መረጃዎቻችን ደግሞ እናልፋለን። የኢትዮጵያ ፕሪምየር ሊግ 31ኛ ሳምንት መርሃ ግብሮች ትናንትና ፍጻሜያቸውን አግኝተዋል። ተጠባቂው የፋሲል ከተማና የሐዋሳ ከተማ ጨዋታ በአቻ ውጤት ፍጻሜውን አግኝቷል። አንዳቻ በሆነ ውጤት ነው የተጠናቀቀው። አሊ ሱሌማን በጨዋታው ስልሳ አራተኛው ደቂቃ ላይ ሐዋሳ ከተማ ቀዳሚ አድርጎ ነበር። ነገር ግን ጌታነ ከበደ ዘጠና አምስተኛው ደቂቃ ላይ ፍጹም ቅጣት ምት ግብ በማስቆጠር ፋሲል ከነማ ከጨዋታው አንድ ነጥብ ይዞ እንዲወጣ አስችሎታል። ከዛ ውጪ መቀለ ሰባ እንደርታ ከስሑል ሽረ ያደረጉት ጨዋታም ይጠቀሳል። በትናንትና ሁለት መቀለ ሰባ እንደርታ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ለመቀለ ሰባ እንደርታ ግቦችን ማስቆጠር የቻሉት ቦናሊና ያሬድ ብርሃኑ ናቸው። ቦናሊ በሶስተኛው ደቂቃ፣ ያሬድ ብርሃኑ በሁለተኛው አጋማሽ ኳስን ከመረብ አገናኝተዋል። ፋሲል አስማማው ደግሞ ለስሑል ሽረ ብቸኛ ግብን ያስቆጠረ ተጫዋች ነው። ውጤቱን ተከትሎም ስውል ሽረ እንዲሁም መቀለሰ ባንደርታ በ33ና በ22 ነጥብ በሊጉ 15ና 17ኛ ደረጃ ላይ ይገኛሉ። ምናልባት ስውል ሽረ ወልባሉን ተከትሎ ከሊጉ ለመውረድ እጅጉን የተቃረበ ክለብ መሆኑን ማንሳት ይቻላል። መቀለሰ ባንደርታ ትናንትና ማሸነፉ ግን ምናልባት ከፊቱ ያሉ ክለቦች በጥቂት የነጥብ ልዩነት ነው በአንድና በሁለት ነጥብ ልዩነት ከፍ ብሎ ይገኛሉ። ስለዚህ በቀጣይ ጨዋታዎች የክለቡ ውጤትና የሌሎቹ ወሳኝነት ይኖረዋል። ከዛ ውጪ ፋሲል ከነማ በዚህ የውድድር ዓመት እጅግ ደካማ እንቅስቃሴን አድርጓል። ክለቡ በሐዋሳ ተከታታይ ድሎችን ካገኘ በኋላ በኢትዮጵያ ቡና ሽንፈት አስተናግዶ በባለፉት ሰባት ጨዋታዎች ማሸነፍ አልቻለም። በአራቱ ያቻ ውጤት ከዛ ውጪ በሌሎች ቀሪ ጨዋታዎች ደግሞ ሽንፈትን ያስተናግዷል፣ እና በውጤቱም ወራጅ ቀጠና ውስጥ ከነበረው ሀዋሳ ከተማ በአንድ ነጥብ ተበልጦ አስረኛ ደረጃ ላይ አስራ አንደኛ ደረጃ ላይ ተቀምጧል። ፋሲል ከነማ በሰላሳ ሰባት ነጥብ፣ ሀዋሳ ከተማ ደግሞ በሰላሳ ስምንት ነጥብ ወደ አስረኛ ደረጃ ከፍ ብሏል። በሀዋሳ ቆይታው እጅግ ድንቅ ጊዜ ማሳለፉ ይታወቃል። ሀዋሳ በባለፉት ሶስት ጨዋታዎች ድል ቀንቶታል ትናንትና አራተኛ ተከታታይ ድሉን ለማሸነፍ ተቃርቦ ነው። በመጨረሻ 95 ኛው ደቂቃ ላይ በፍጹም ቅጣት ምት ነጥብ መጣል የቻለው በዚህ መልኩ የ31ኛ ሳምንት ምራ ግብሮች ተጠናቋል። ነገ የ32ኛው ሳምንት ምራ ግብሮች እዚሁ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ስታዲየም ላይ ይደረጋሉ። ኢትዮጵያ መድን ከቲዳማ ቡና ደግሞ ተጠባቂ የእለቱ መርሃ ግብር ነው። ቀን ዘጠኝ ሰዓት ላይ ይደረጋል። ኢትዮጵያ ምድን ነጥብ መጣሉን ተከትሎ ኢትዮጵያ ቡና ደግሞ በተለይ ሁለቱ ክለቦች እርስ በርስ በተገናኙበት ጨዋታ ቡናማዎቹ ድል ማድረጋቸውን ተከትሎ ልዩነቱ ወደ ስድስት ዝቅ ብሏል። ስለዚህ ነገ ሲዳማ ቡና በጣም ጥሩ አቋም ላይ የሚገኝ ክለብ ነው። ኢትዮጵያ መደን የሚያሸንፍ ከሆነና ኢትዮጵያ ቡና ወልዋሉን የሚረታ ከሆነ ሐሙስ ዕለት በሚያከናውነው ጨዋታ ልዩነቱ ሶስት ይሆናል። ስለዚህ በሳምንቱ መጨረሻ የሚከናወኑ የሊጎ ጨዋታዎች እንግዲህ የዋንጫ አሸናፊነቱን የሚለይ ይሆናል ተብሎ ነው የሚጠበቀው። ነገ የኢትዮጵያ መድን ወደ ድን ለመመለስና ክለቡ መሪነቱን ለማጠናከር የሚያደርገውን ጉዞ ያጠናክራል ተብሎ ነው የሚጠበቀው። ሲዳማ ቡና ግን እጅግ ፈታኝ ቡድን ይሆናል ተብሎ ነው የሚጠበቀው። ባህር ዳር ከተማ ከአርባ ምንጭ ከተማ ነገ የሚከናወን ሌላኛው የ32ኛ ሳምንት መርሃ ግብር ነው። አዳማ ከተማ ካድያ ወልዋሎ ከኢትዮጵያ ቡና እንዲሁም ወላይታ ዲቻ ከኢትዮ ኤሌክትሪክ ሀሙስ ዕለት ሶስቱ መርሃ ግብሮች ይደረጋሉ። አርብ ስልስ ከቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ይጫወቱና መቻል ከሀዋሳ ከተማ እንዲሁም መቀሌ ሰባ እንደርታ ከፋሲል ቅዳሜ ዕለት 32ኛ ሳምንት መርሃ ግብራቸውን የሚያጠናቅቁ ይሆናል። ወደ ሌላኛው ጉዳያችን እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዓመት ነሐሴ 25 እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ከዚህ ቀደም እንደሚታወቀው የሊግ ጨዋታዎች ለመጀመር ከተያዘላቸው ቀናቶች ተገፍተው ረዘም ላለ ጊዜ ቆይተው እንደሚጀምሩ ይታወቃል። አሁን ግን ለኢትዮጵያ ሴቶች ብሔራዊ ቡድን ሲባል የኢትዮጵያ ሴቶች የ2018 የውድድር ዓመት ናሴ 25 እንዲጀመር መወሰኑን ፌዴሬሽኑ ይፋ አድርጓል። በአፍሪካ ዋንጫ ማጣሪያ መራግብሩን የሚያከናውኑ የኢትዮጵያ ሴቶች ብሔራዊ ቡድን በቂ ዝግጅት እንዲያደርግ ታሳቢ ባደረገ መልኩ የኢትዮጵያ ሴቶች ፕሪሚየር ሊግ አስቀድሞ ናሴ 25 2017 እንዲጀምር ውሳኔ ተላልፏል። ነገር ግን በቀጣይ የውድድሩ ቦታና ሌሎች መረጃዎች ይፋ ይደረጋሉ ሲል ነው ፌዴሬሽኑ ማሳወቅ የቻለው እንግዲህ ለአፍሪካ ዋንጫ ትኩረት መሰጠቱን ታሳቢ ያደረገም ይመስላል። በቀጣይ ሁለት ወራት ክለቦች ራሳቸውን በደንብ ያጠናክሩበታል ተብሎ ነው የሚጠበቀው። በዚህ የውድድር ዓመት ደካማ እንቅስቃሴ ያደረጉት መቻልን ጨምሮ ኢትዮ ኤሌክትሪክ፣ ሀዋሳ ከተማ የዋንጫ ተፎካካሪ ክለብ እንደነበር ይታወቃል። ሲዳማ ቡና ሶስተኛ ደረጃን ይዞ ማጠናቀቁም ይታወቃል። ኢትዮጵያ ንግድ ባንክ ለተከታታይ አምስተኛ ጊዜ ዋንጫውን ሲያሳካ እነ ክለቦች በተወሰነ መልኩ ተፎካካሪዎች ናቸው። ስለዚህ 2018 ላይ ደግሞ ዳግም ጠንካራ ተፎካካሪ ሆኖ ዋንጫው ለማሳካት በሚያግዛቸው መልክ ዝግጅት ያደርጋሉ ተብሎ ነው የሚጠበቀው። ሆኖም የ2018ቱ ናሴ 25 እንደሚጀምር ፌዴሬሽኑ ይፋ አድርጓል። ወደ ውጭ ስፖርት መረጃዎቻችን ደግሞ እናልፋለን። የጀርመን ቡንደስሊጋ የፕሌይ ኦፍ ጨዋታዎች ትናንትና ፍጻሜውን አግኝተዋል። ሂድንም ትናንትና ኤልፍስቦርግን አሸንፎ የጀርመን ቡንደስ ሊጋ ተሳታፊ ክለብ መሆኑን አረጋግጧል። በእርግጥ በዚህ የውድድር ዓመት 16ኛ ደረጃን ይዞ እንዳጠናቀቀ ይታወቃል። ሂድንም አምና የዚህ መድረክ ተሳትፎን አግኝቶ ዘንድሮ ደግሞ በጣም ደካማ እንቅስቃሴን አድርጎ 16ኛ ደረጃን ይዞ አጠናቋል። በዚህም የጥሎ ማለፍ እድል አግኝቶ እንግዲህ ክለቡ በመጀመሪያ ዙር በሜዳው ሁለታቻ በሆነ ውጤት አጠናቆ ከሜዳ ውጭ ደግሞ ትናንትና ሁለት ለአንድ በሆነ ውጤት በማሸነፍ በድምር ውጤት አራት ለሶስት ኤልፍስቦርግን በማሸነፍ ሄድንየም ዳግም በሊጉ መቆየቱን አረጋግጧል። በጨዋታው ሆንሳክ አስቀድሞ ክለቡን ቀዳሚ ያደረገ ፌል ሆይር ደግሞ ግብ አስቆጥሮ ባለሜዳው ቡድን ኤልቨርስበርግ አቻ እንዲሆን አስችሎታል። ነገር ግን ዘጠና አምስተኛው ደቂቃ ላይ ሼንዛ ያስቆጥራት ግብ ሄድንየም በቡንደስሊጋው እንዲቆይ ምክንያት ሆኗል። እንደሚታወቀው በጀርመን ቡንደስሊጋ ሁለት ላይ ኮሎኝና ሃምቡርግ ከረዥም አመታት በኋላ ወደ ሊጉ የተመለሱ ክለቦች ናቸው። ወደ ቡንደስሊጋው አሁን ደግሞ ሶስተኛው ክለብ ለመለየት የተደረገው የጥሎ ማለፍ ጨዋታ ለኤልቨርስበርግ ስኬት ማምጣት አልቻለም። ሄድንም በክለቡ በቡንደስሊጋው የቆየበትን ውጤት ነው ማግኘት የቻለው። ከዛ ውጪ በጀርመን ቡንደስሊጋ ቡሃምና ሆልስተን ኪል ከሊጉ መውረዳቸው እንዲሁ የሚታወስ ነው። ወደ ሳውዲ ፕሮሊግ ደግሞ እናቀናለን። የአመቱን የመጨረሻ ጨዋታ 34ተኛ ሳምንት ትናንትና ተደርጓል። አልኢታድ የሊጉ ሻምፒዮን መሆኑ ይታወቃል እና ትናንትና ዋንጫውን ከፍ አድርጓል። አልናስር ግን ሽንፈትን አስተናግዷል። ትናንትና የመጨረሻ ጨዋታውን ከአልፋቲ ጋር በማድረግ ሶስት ለሁለት በሆነ ውጤት ነው ሽንፈት ማስተናገድ የቻለው። ክርስቲያኖ ሮናልዶም ትናንትና እንግዲህ ለክለቡ ስምንተኛ በክለብ ደረጃ ስምንተኛ ግብን ማስቆጠር ችሏል። ከዛ ውጪ ለክለቡ ዘጠነኛ ግብን አስቆጥሯል። በአመቱ መጨረሻ ከክለቡ ይሰናበታል ወይስ ይቆያል የሚለው ነገር በውል አልታወቀም። ምክንያቱም ሮናልዶ ኮንትራቱ መጨረስ ችሏል። ስለዚህ በሽንፈት አጠናቋል። በጣም ጥሩ ቆይታ ነበር የሚል በኢንስታግራም ገጹም ለጥፏል። ግን ወዴት ይሄዳል ወይስ በክለቡ ይቆያል የሚለው ነገር እስካሁን የታወቀ ነገር የለም። የኒጎሎ ካንቴ ቡድን ግን ዋንጫውን ከፍ አድርጎ መሳም ችሏል። በዝርዝር ወደምንመለከተው ጉዳያችን ደግሞ እናቀናለን። በትልቅ ደረጃ የኢንስትራክተር ሰውነት ቢሻውና ቤተሰቦቹን ፕሮጀክት እንመለከታለን። በተለይ በፕሮጀክት የታቀፉ ተጫዋቾችን ክለቦች የመውሰድ ፍላጎት አለመኖር አለመኖራቸው በእግር ኳሱ ላይ ፈተና መሆኑን ኢንስትራክተር ሰውነት ቢሻው ሀሳባቸውን ገልጿል። ከዛም ባሻገር ደግሞ ፕሮጀክቱ በተለያዩ ሁኔታዎች ውስጥ ድጋፎችን አለማግኘት የሜዳ ችግሮችም ጭምር እንዳሉበትም የቡድኑ አባላት ገልጿል፣ ለኢቲቪ አስተያየታቸውን ሰጥተዋል። አዲስ የሸዋስ ይህንን ጉዳይ ተከታትሎታል። ተተኪና ብቁ ስፖርተኞችን ለሀገር ለማበርከት ነበር ከአስር ዓመት በፊት የተመሰረተው የሰውነት ቢሻውና ቤተሰቡ ስፖርት ማሰልጠኛ ማዕከል። በማሰልጠኛ ማዕከሉ ከስድስት ዓመት ጀምሮ ታዳጊዎች ስልጠናዎችን ይወስዳሉ። ከዚህ የዕድሜ እርከን ጀምሮ የሚሰጡ ስልጠናዎች ብቁ ተጫዋቾችን ለማግኘት እንደሚረዱ ነው ኢንስትራክተር ሰውነት የሚያስረዱት። እነዚህ ከ12 በታች ያሉ ከ6 ከ12 ያሉ ክሎት የሚባለው ኳስ ኮንትሮል፣ ፓሲንግ የሚባለው ኳስን መቆጣጠር፣ መስጠት፣ መቀበል የሚባለው ነገር በደንብ ጥርት አድርገው የሚያውቁት በዚህ እድሜ ክልል በዚህ እድሜ ክልል መሰራት መቻል አለበት። ዝለለ ወይ 13 14 ዓመት ሲሞላቸው ደግሞ የታክቲኩ ስራ ይቀጥላል። ቴክኒኩ እንዳለሁ ነው። መሰረታዊ የአካል ብቃት ስራዎችም ይጀምራሉ። ከዛ 15 16 ሲሞላው ይሄ ትልቅ ሰው ሆኗል። በሌላው ዓለም ላይ 17 ሲሞላቸው ለሀገራቸው ለብሔራዊ ቡድን የሚጫወቱበት እድሜ ነው። የእኛ ሀገር በ17ቱ ማይጫወትበት አንዳችሁ ምክንያት የለም። በማዕከሉ ከታችኛው የዕድሜ እርከን ጀምሮ ስልጠናዎች እየተሰጡ ቢገኙም የሜዳ ችግር ታዳጊዎቹ ክህሎታቸውን አውጥተው እንዳይሰለጥኑ እንዳደረጋቸው ነው አባላቱና ወላጆች የሚናገሩት። እንደምታዩት ሜዳው ራሱ አባጣ ጎባጣ ነው። ኳስ ድሪብል ለማድረግ አይመችም። ፓሳችንን፣ ፓስ ለማድረግ ትክክለኛ ፓስ ለመስጠት አይመችም። አሁን ይሄ ሜዳ ክረምት ክረምት ይበላሻል። አሁን ራሱ ለመጫወት እንደዛ አይመችም ችግራችን የማቴሪያሎች ችግር ናቸው። የሜዳ ሜዳውንም እንደ አንድ ማቴሪያል ቁጠረው እና ከዚህ ውስጥ በጣም ቤስቶችን የተሻለ ልምምድ መስጠት አለመቻላችን ሁሉንም በአንድ ላይ ማሰራታችን በሜዳ እጥረት ያ ትልቁ ችግራችን ይኛል። በከተማ ውስጥ በሚደረጉ ውድድሮችም አለመካፈላቸው ሌላው በማሰልጠኛው ያለ ተግዳሮት ነው። ብዙ ጊዜ የክፍለ ከተማ ውድድር ሚባላል። እኛ እሱ ላይ ብዙ ጊዜ አንሳተፍም። በፊፋ ካሪክለም ላይ ምን የሚባል ነገር አለ ሶስት ጨዋታ ከተጫወት ከአንድ ጌም ማድረግ አለበት ይላል። እኛ ጌም አግሪን አናቅም። እኛ ጌም የምናደርገው ማይነር ጌም ብለው በዚች ክልል ላይ ይህችናት የእኛ ጌም። ይህ በእንዲህ እንዳለ በየማሰልጠኛው የሰለጠኑት ታዳጊ ወጣቶችን ክለቦች ለመውሰድ ፍላጎት አለመኖር ለእግር ኳሱ ፈተና ሆኗል ይላሉ ኢንስትራክተር ሰውነትና ወላጆች። ብዙ ልጆች ክህሎት ያላቸው ልጆች ክለብ ሲገቡ አይታይም። ይሄ እንግዲህ በምን ምክንያት እንደሆነ አይታወቅም። ብዙ ነገር ኢንቨስት አድርገ ብዙ መስዋዕትነት አድርገ ብዙ ለፍተ ደክመ ልጅ የሆነ ቦታ ላይ ቢያንስ 17 16 ዓመቱ ላይ ክለቡ አግኝቶ መጫወት ማይችል ከሆነ ትልቁ ክሳራ ደግሞ ይሄ ነው። ደግሞ እኛ አገር ክለቦች ከተለያዩ ቦታ እንደሚያወሩት እኔ አላቅም፣ እንግዲህ በብር ነው ይባላል። ስለዚህ ከእንደነዚህ አካዳሚ የተቀረጸ ልጅ ወዞ እስፖርታችን ኳስን ማሳደግ አለበት እንሆን የሚል በየትኛውም ዓለም ክለቦች ራሳቸው ከስድስት ዓመት ጀምሮ በሌላው ዓለም ላይ በዴቨሎፕመንት ላይ ይሰራሉ። ክለቦች ከራሳቸው ነው ሰው የሚያፈልቁት እና ወደ ራሳቸው ይተካሉ። እኛ ሀገር ግን ክለቦች የራሳቸው በእነዚህ አይነት ደረጃ የሚያሰለጥኗቸው የሉም። ይሄ ከሌለ ደግሞ ሌሎች ክለቦች የሚያሳድጓቸውን ልጆች መቀበል መቻል አለባቸው። እዚህ አሁን የተመረጡ አሉ። ከዚህ ስፔን ለመሄድ ተመርጠው ቁጭ አሉ አሉ። እነዚህ ልጆች ሄደው ክለብ ሲወዳደሩ ግን አይመርጧቸውም። እንግሊዝ ሀገር የሄደ ልጅ አለ፣ እሱ ሄዶ ክለብ ተወዳድሯል እዚህ ሀገር ላይ ነገር ግን በምንም አይነት ክለቦች ሊያደርጉት አልቻሉም አልቻሉም። ስፔን ከኛ የሄዱ ልጆች አንደኛው ካፕቴን። በሀገሪቱ ያሉ ክለቦች የፕሮጀክት ሰልጣኞችን የማይቀበሉበት ምክንያት ምንድን ነው ስንል የጠየቅናቸው ወላጆችና ኢንስትራክተር ሰውነት ቢሻው በምላሻቸው ወይዚያ ምርጫ የሚያካሄዱ አካል እዛ ላይ ችግር ይኖረዋል ወይም ደግሞ ክለቡ የራሱ የሆነ መመሪያ ይኖረዋል። ይሄ ነው እንጂ በምንም አይነት አምር ስፔን የተጫወተ ስፔን ሄዶ ካፕቴን የቡድን ካፕቴን የሆነ እዚህ ሀገር ዲዘርቭ አያደርግም የምትለኝ አችል ሲሆን ሲሆን ከሀገር ውስጥ ከሀገር ውጭ ወጥተው ተወዳዳሪ የሚሆኑበትን የተለያዩ ፕሮጀክቶች ጋር ኮንታክቲ ደግሞ ትልቁ የቤት ስራ የሚሆነው የመንግስት ነው መንግስት ነው ይህን ማመቻቸት ያለበት ፉትቦሉ ላይ መግባት መቻል አለበት ብዬ አስባለሁ። እንቀጥላለን አጫጭር ጉዳዮችን ደግሞ እናነሳለን። ሊቨርፑል ከ35 ዓመታት በኋላ ከደጋፊዎቹ ጋር በከተማ ውስጥ እየተንቀሳቀሰ የዋንጫ ድሉን ደስታ ተጋርቷል። በትናንትናው ዕለት ከ10 ሺህ በላይ ደጋፊዎች በተገኙበት በሊቨርፑል ከተማ ውስጥ እየተንቀሳቀሰ የቡድኑ አባላት ከደጋፊዎቻቸው ጋር ይህንን የ2024/25 የውድድር ዓመት ዋንጫ ደስታቸውን መጋራት ችሏል። እንደሚታወሰው 2019 ላይ ከአሰልጣኝ የርገን ክሎፕ ጋር ይህንን ዋንጫ ሲያሳኩ በኮቪድ ወረርሽኝ ምክንያት ከደጋፊዎች ጋር ይህንን የደስታ ጊዜ ማሳለፍ አልቻሉም፣ በወቅቱ በነበረው ክልከላ ምክንያት። አሁን ግን ከ35 ዓመታት በኋላ ከበርካታ ዓመታት በኋላ ዳግም ከደጋፊዎች ጋር በከተማ ውስጥ የተንቀሳቀሱ ተጫዋቾች በክፍት ባስ ደስታቸውን ሲጋሩ ቆይተዋል። የአርኔስዶት ቡድን በዚህ የውድድር አመት እነ ማንቸስተር ሲቲ መዳከም፣ ከዛ ውጭ ደግሞ ይ አርሰናል በወጥ የሆነ አቋም አለመዝለቅ አንደኛው የዋንጫው እንዲያሳኩ ምክንያት ሆኗል። ከዛ ውጭ ግን የቡድኑ ወጥ የሆነ አቋምም ለዋንጫው እንዳበቃው ይታወቃል። አሰልጣኙ በመጀመሪያ ዓመት ቆይታቸው ይህንን ትልቅ ዋንጫ ማሳካት ችሏል። ትናንትናም ደግሞ በትልቅ ደረጃ በስታዲየም ውስጥ የመጨረሻ መርሃ ግብራቸውን ሲያከናውኑ ዋንጫውን ከፍ ካደረጉ በኋላ ትናንትና በ10 ሺህ ደጋፊዎች ከዛም በላይ በሚሆኑ ደጋፊዎች መካከል ሆነው ወደ 15 ኪሎ ሜትር በፈጀ ርዝመት ከተማ ውስጥ እየተንቀሳቀሱ እንግዲህ ደስታቸውን መጋራትም ችሏል። ትናንትና ለሊቨርፑል ትልቅ የደስታ ቀንም ነበር ማለት ይቻላል። ከዚህ ጋር ተያይዞ ደግሞ የሊቨርፑል 27 የሚሆኑ ደጋፊዎች ሆስፒታል መግባታቸውም ጭምር ታውቋል። ምክንያቱም ደግሞ በዚህ የደስታ አገላለጽ ስነ ስርዓት ላይ አንድ ተሽከርካሪ መንገዱን ጥሶ ደጋፊዎች ላይ ጉዳት ማድረሱን የከተማ ፖሊስ አስታውቋል። አራት ሰዎች ከፍተኛ የሆነ ጉዳት እንዳስተናገዱም ጭምር ነው የተገለጸው። ከነኝ መካከል ሕጻናትም እንዳሉበት ጭምር ይፋ ተደርጓል። ወደ 27 ሰዎች በጥቅሉ ሆስፒታል ሆነው ክትትል እየተደረገላቸው እንደሆነ ይፋ ተደርጓል። የሊቨርፑል ፖሊስ ወይም የከተማው ፖሊስ ግን እስካሁን በክ ባ ደረጃ ህይወቱ ያለፈ ደጋፊ ወይም ሰው አለመኖሩም ጭምር አሳውቋል። ነገር ግን በወቅቱ የተፈጠረው ነገር ሽብርተኝነት እንዳልሆነም ጭምር ፖሊስ አረጋግጧል። ምን አይነት ችግር ነበረ፣ መንስኤው ምንድን ነው የሚለውን ግን እያጣራ ምርመራ እያደረገ እንደሆነ ነው የታወቀው። ሆኖም ትናንትና ሊቨርፑል በአስር ሺህ ደጋፊዎች ፊት እንግዲህ ደስታውን ሲገልጽ በነኚህ ደጋፊዎች ላይ ጉዳት መድረሱን 27 ደግሞ ወደ ሆስፒታል መጓዛቸውም ጭምር ነው ይፋ የተደረገው። ወደ ሌላኛው ጉዳያችን ደግሞ እናቀናለን። ካርሎ አንቸሎቲ እንመለከታለን። ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን በይፋ ተረክቧል። በትናንትናው እለት ንግግርም አድርጓል። ስብስባቸውን ይፋ አድርጓል። በቀጣይ የዓለም ዋንጫ ማጣሪያ ጨዋታ ያደርጋሉ። ከፓራጓይ ሁለት መርሃ ግብሮችን ከፓራጓይና ቬንዙዌላ ጋር ያደርጋሉ። በእነ ጨዋታዎች ደግሞ ቡድኑን ማገልገል የሚችሉ ተጫዋቾች ጥሪ ቀርቦላቸዋል። ትናንትና አሰልጣኝ ካርሎ አንቸሎቲ በትልቅ ደረጃ ያነሱት ነገር የ2026ቱን የዓለም ዋንጫ ብራዚል እንድታሸንፍ እንሰራለን የሚል አስተያየታቸውን ሰጥቷል። ብራዚል ወደ አሸናፊነት ዋ ትመለሳለች ሲሉ ነው ሀሳባቸውን የገለጹት። ይህንን ለማድረግም ጠንካራ ስራ እንደሚጠበቅባቸውና ና ይህንን እንደሚያደርጉም ጭምር ሀሳባቸውን ገልጸዋል። በትልቅ ደረጃ ኢላማ አድርገው የሚሰሩትም የ2026ቱን የዓለም ዋንጫ የብራዚል ብሔራዊ ቡድን እንድታሸንፍ ነው። በባለፉት አምስት የዓለም ዋንጫ ምርሃ ግብሮች ብራዚል አንድ ጊዜ ብቻ ነበረ ግማሽ ፍጻሜ መዝለቅ የቻለችው ይህም በጀርመን ሰባት ግቦችን አስተናግዳ የተሸነፈችበት ትልቁ በትልቅ ደረጃ በታሪክም እንዲሁ ትልቁ ሽንፈትዋ መሆኑ ይታወቃል። ከዛ ጊዜ በኋላ ብራዚል ማንሰራራት አልቻለችም። በባለፉት ጥቂት ዓመታት ሁለት ዓመታት ውስጥ እንኳን አራት አሰልጣኞችን ማቀያየር ችላለች። ካሉ አንቸሎቲ በቀጣይ የብራዚል ብሔራዊ ቡድን በምን መልኩ ሊቀይሩ ይችላሉ የሚለው ነገር እጅጉን ይጠበቃል። በክለብ ደረጃ ስኬታማ መሆናቸው ይታወቃል። የ65 ዓመቱ አሰልጣኝ እንግዲህ አሁን ደግሞ በብራዚል ወይም ደግሞ በብሔራዊ ቡድን ደረጃ ምን አይነት ውጤት ያገኛሉ የሚለው ነገር እጅጉን ተጠባቂ ይሆናል። ካሲሚሮ ወደ ቡድኑ ተመልሷል። ከተወሰኑ ዓመታት በኋላ 2023 ላይ ነበር ይሄን ለመጨረሻ ጊዜ ቡድኑን ማገልገል የቻለው ድንቅ ተጫዋች፣ አንጋፋ ብቃት ያለው ተጫዋች ነው። ስለዚህ ቡድን ውስጥ እንዲካተት ተፈልጓል የሚል ሀሳባቸውን ሰጥተዋል። ከዛ ውጪ በሪያል ቤቲስ ጥሩ ጊዜን እያሳለፈ የሚገኘው ሌላኛው ተጫዋች አንቶኒም ወደ ስብስቡ የተቀላቀለ ተጫዋች ነው። ቪኒሲየስ ጁኒየር፣ ኔይማር ጁኒር በጉዳት ምክንያት ከብራዚል ብሔራዊ ቡድን ስብስብ ውጭ የሆኑ ተጫዋቾች ናቸው። በቀጣይ ግን በትልቅ ደረጃ ቡድኑን ያገለግላሉ የሚል እምነት እንዳላቸውም ጭምር ካሉ አንቼሎቲ ሀሳባቸውን ሰጥተዋል። እንግዲህ ብራዚልን በትልቅ የምንጠብቅ ይሆናል። ምክንያቱም በሪያል ማድሪድ በርካታ በርካታ ስኬቶችን ማግኘት የቻሉ አሰልጣኝ፣ በሻምፒየንስ ሊጉ አምስት ዋንጫዎችን ማሳካት የቻሉ አሰልጣኝ፣ በብሔራዊ ቡድን ደረጃ ብራዚልን መያዛቸው ደግሞ የቡድኑ ስኬት የሚጠበቅ ያደርገዋል። ከዛ ውጭ ግን የብራዚል ብሔራዊ ቡድን የምን ጊዜ ምርጡ የዓለማችን የእግር ኳስ ቡድን በመያዜ ደስተኛ ነኝ የሚል ሀሳብ ነው ካርሎ አንቸሎቲ ማንሳት የቻሉት። ከዚህ ጋር ተያይዘው ዣቪ አሎንሶን ደግሞ እናነሳለን። ዣቪ አሎንሶ ካርሎ አንቸሎቲ ወደ ብራዚል ማቅናታቸውን ተከትሎ በይፋ ሪያል ማድሪድን መረከቡ ይታወቃል። በትናንትናው ዕለት ይህንን አያይዘው ደግሞ ሪያል ማድሪድ እጅግ አንጋፋ ክለብ ነው። በቀጣይ ክለቡን ወደ ላቀ ደረጃ መውሰድ አለብን የሚል አስተያየቱን ሰጥተዋል። ዣቪ አሎንሶ ትናንትና በነበረው የፊርማ ስነስርዓቱ ላይ ለሶስት ዓመታት የክለቡ ዋና አሰልጣኝ ሆኖ ቡድኑን መረከቡ ይታወቃል። ይህ ቡድን ትልቅ አቅም ያለው እጅግ ስኬታማ የሆኑ ወጣት ተጫዋቾችን ያዋቀረ ክለብ ነው። በቀጣይም ሪያል ማድሪድ ደጋፊዎች ከዚህ በኋላ አዲስ ሕይወትን ይፈልጋሉ። በአዲስ ሕይወት ደግሞ ትልቅ ስኬትን ይሻሉ። ስለዚህ ያንን ለ ለማድረግ በጋራ እንሰራለን የሚል አስተያየቱን ሰጥተዋል። ጃቪ አሎንሶ ወደዚህ ክለብ ሲመጣ የቡድኑ አቅም፣ የተጫዋቾቹ ስብስብ ተመልክቻለሁ ከዛም አልፎ ደግሞ ሪያል ማድሪድ ቤቴ ነው የሚል አስተያየቱን ሰጥተዋል። ምክንያቱም በተጫዋችነት ለስኬት የበቃበት ትልቁ ክለብ መሆኑ ይታወቃል። ሪያል ማድሪድ ከዛ ባሻገር ካርሎ አንቸሎቲኒም አመስግነዋል። ምክንያቱም እሳቸው ባይኖሩ ኑሮ እኔ ዛሬ ላይ የደረስኩበት ቦታ ምናልባትም እዚህ የተገኘውበት ቦታ ላልመጣ፣ ላልደርስ ይችል ነበር። ስለዚህ እሳቸው የጀመሩትን አብዮት በክብርና በኩራት ለማስቀጠል እዚህ ደርሽ ያለው የሚል አስተያየቱን ሰጥቷል። ዣቪ አሎንሶ ሪያል ማድሪድ በቀጣይ ዓመታት ወደ ትልቅነቱ ከዚህም አልፎ በላቀ ደረጃ ወደ በስኬት የሚጓዝበት ዓመት ይሆናል ሲል ሀሳቡን ሰጥተዋል። ከዛ ባሻገር ከዚሁ ከአሰልጣኝ ሹምና ሽረት ጋር ተያይዞ ዣቪ አሎንሶ ባይሊቨርኩሰንን መልቀቁ መልቀቁን ተከትሎ ኤሪክ ቴንሃ ደግሞ የእሱን ቦታ በመረከብ ባይሊቨርኩሰንን መረከብ ችሏል። የቀድሞ የማንቸስተር ዩናይትድና አያክስ አምስተርዳም አሰልጣኝ ዣቪ አሎንሶ ክለቡ መልቀቁን ተከትሎ ኤሪክ ትናንትና በይፋ የባይል ቨርኩሰን አሰልጣኝ የዣቪ አሎንሶ ምትክ በመሆን ይፋ በሆነ ፊርማቸው እንግዲህ ክለቡን ተረክበዋል። በቀጣይ ዣቪ አሎንሶ የሰራውን ስራ የማስቀጠል ስራ ይጠበቅባቸዋል። ከዛ ውጪ ከባይል ሙኒክ ቀጥሎ ሁለተኛ ደረጃን ይዞ ማጠናቀቁ ይታወቃል። ስለዚህ አያክስ አምስተርዳም ላይ ሶስት ጊዜ የሊጉ ሻምፒዮን መሆናቸው ይታወቃል። በ2019 የሻምፒየንስ ሊግም እስከ ግማሽ ፍጻሜ መዝለቃቸው ይታወቃል። ኤሪክ ቴን ስለዚህ ባይል ሊቨርኩሰን ላይ የተጀመሩን ስራ ማስቀጠል ይጠበቅባቸዋል። ከዛ ውጪ የስፔን ብሔራዊ ቡድን በተመሳሳይ ስብስቡን ይፋ አድርጓል። ኤስኮም ከስድስት ዓመታት በኋላ ወደ ቡድኑ ተመልሷል። በርካታ ተጫዋቾችም ከስብስቡ አካል የሆኑ ናቸው። በቀጣይ በዩፋ ኔሽንስ ሊግ ከፈረንሳይ ብሔራዊ ቡድን ጋር የግማሽ ፍጻሜ ጨዋታ ታደርጋለች ስፔን። ስለዚህ ከወዲሁ ለተጫዋቾች ጥሪ አድርገዋል። ኢስኮ በሪያል ቤትስ ድንቅ እንቅስቃሴ ማድረጉን ተከትሎ የስፔን ብሔራዊ ቡድን ስብስብን ተቀላቅሏል። ሉዊስ ዴ ላ ፎንቴ ይህን ተጫዋች ያካተቱ አሰልጣኝ ሆኗል። ለማለዳ የነበሩን ለአዲስ ቀን የነበሩን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላቸው።